ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንደምን ሰንብታችኋል? እንደምናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን የደህና ነኝ። ዛሬ ደግሞ ለየት ባለ በሚያሳዝን ቪዲዮ መጥቻለሁ ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሰሞኑን በሶሻል ሚዲያ እንደተመለከትነው አንዲት እናት ልጇን ከባሏ ጋር በመሆን ተባብራ ልጇን እንደገደለቻት፣ የዛሬ ሁለት ዓመት ኅዳር ወር ላይ 2015 ላይ ልጇን እንደገደለቻት፣ አሁን ግንቦት ወር ደግሞ ሰሞኑን ፍርድ እንደተፈረደባቸው ተመልክተናል። ግን ማለት ነው ይህንን ቪዲዮ ስታዩ ምን ተሰማችሁ? እኔ በእውነት እኔ ማለት በጣም ያማል። በጣም ይሰቀጥጣል፣ ይዘገንናል ማለት ነው። እንዴት ሰው እንዴት ልጅ እናቷን ትገድላለች? እንዴት ሳይምሯ ፈቀደላት? እንዴት ሕሊናዋ አሻላት? ማለት ነው ልጇን የአብራኳን ክፋይ እኔ እንጃ መቼም ልጇን እውነት ልጇ ከሆነች እንዴት ብላ እንደወለደቻት ያው እንግዲህ እናት የሆናችሁ ታውቁታላችሁ፣ እንዴት እንደሚወለድ ማለት ነው። ማለት በጣም ይከብዳል። እና እንዴት እንደዛ ተሰቃይታ እንደዛ ሆና የወለደቻትን እናት ልጅ እንዴት ጨክና እንዴት ልትገርላችኋለች? የእውነት እኔ በጣም ነው የከበደ። የእውነት ቪዲዮን ሳይ በጣም ነው ልቤን ያመመ፣ በጣም ነው የደነገጥኩት ማለት ነው። ማለት ስልት እናቶች ባሉበት በጣም ብዙ እንጨት ሽጠው፣ እንጨት ተሸክመው፣ እንጀራ ሽጠው፣ ቆሎ ሽጠው በጣም ብዙ መስዋዕትነት ከፍለው ልጆቻቸውን የሚያሳድጉ በጣም ጥሩ እናት ባለች ባለበት ሁኔታ እንደዚህ አይነት ጨካኝ አረመኔ እናት ደግሞ ስታዩ እውነት በጣም ያማል። በጣም እውነት በጣም ከባድ ነው። እኔ እኔ አሁን የሞት ፍርድ ነው የተፈረደባችሁ ሲባሉ እዛ ፍርድ ቤት ቁመው አይታችኋል። ባልዬው እንኳን የሆነ የመደንገጥ ስሜት በቃ ደንግጦ እንግዲህ ለልጅቱን ስለአደረጋት ድርጊት አይመስለኝም የደነገጠው። በቃ ልትሞት ነው ስለተባለ ይመስለኛል። መቼም በዛ ይሆናል ብዬ ነው የማምነው። ልጅቱን ስለገደላት ሳይሆን የደነገጠው የሞት ፍርድ ስለተፈረደበት ነው ብዬ ነው የማምነው፣ እኔ በበኩሌ ማለት ነው። እሱ እንኳን እንደዛ ላብ ጥምቅ አድርጎት እንደዛ በቃ ጉልበቱ እየተብረከረከ እንደዛ እየደንግጦ እሷ ግን እውነት እናት ናት። እሷ ግን ጭራሽ እንኳን የሆነ የፍራቻ ስሜት አይታይባትም። በስማም አንዳንዴ እኮ እርኩስ መንፈስ ዲያብሎስ እንኳን የሚቀናብን ፍጥረቶች ሆነናል። በእውነት በአሁኑ ሰዓት ማለት ነው እንዱ ትንሽ እንኳን ድንጋጤ አይታይባትም። እውነት ቪዲዮውን እዩት። ቪዲዮውን አይታችሁት ከሆነ ሻርፓ ለብሳ ጭራሽ የድንጋጤ ስሜት ልትሞች ነው እየተበላች እንኳን የድንጋጤ ስሜት አይታይባትም። በቃ ጀብዱ እንደሰራች ነው ዝም ያለችው ቁማ እኔ በጣም ነው የገረመኝ፣ በጣም ነው ያዘንኩት ማለት ነው። ይህ ሁሉ እንግዲህ የፍቺ ውጤት ነው ብዬም በራሴ አምናለው ማለት ነው። ምክንያቱም እንግዲህ ባልየው ባለቤቷ የድሮ የትዳር አጋሯ እንግዲህ ጉዳት ደርሶባት ሊሆን ይችላል፣ ሊሆን ይችላል። ይሄ እኔ እሳቤ ነው፣ ግን ደግሞ ልጅ ልጇን እስከ መግደል የሚያደርስ ማለት አሁን እንግዲህ የገደለቻት ባልየው ደፈራት፣ የእንጀራ አባቷ ደፈራት ከዛ ደብደበው ቅጥቅጥ አድርገው ለማንም እንዳትናገሪ ብለው ቤት እየዘጉ ከትምህርት ገበታው አፈናቅለው ያ ሳያንሳቸው ደግሞ ከምድረ ገጽ አጠፏት ገደሏት ማለት ነው። ማለት የባሏን ወንጀል አሁን ይሄ ባል ይሄ ባል የተባለው ከስንት አንድ ነው እንጂ ትቷት ብሄድስ ወደፊት ልጇ በትኖር ግን ብትታመም ታስታምማት ልጇናት ብትሞት የምትቀብራት ልጇ ናት? ብታረጅ የምጠውራት ልጇ ናት። መቼም ልጆች እንደዛ ነው የሚያደርጉት። ማለት እንዴት እያለ አልታሰባትም? እንዴት እስጨክ እንዴት እስደፈረች ማለት እኔ እንጃ። ባልየው እሺ፣ ያው ልጁ ስላልሆነች ነው፣ የአብራኩ ክፋይ ልጁ ስላልሆነች ነው እንበል። እሷ እናት ከሆነች እኔ በተአምር እናት ናት ብዬ አላምንም። እናት እንደዚህ አያደርግም። የእውነት እናት እንደዚህ ጨክኖ ይቅርታ፣ እናት በልጁ እንደዚህ አይጨክንም። እናት አደለችም? ወይ ወድቃ አግኝታት ሊሆን ይችላል። ወድቃ እንኳን ብታገኛት መቼም 11 ዓመት ሙሉ ያው እንግዲህ፣ 11 ዓመት ልጅ ናት። 11 ዓመት ሙሉ አብራት ኖራለች። እንኳን አደለም 11 ዓመት፣ እኛ እንኳን እንግዲህ አብረን የምንሰራባቸው በስራ ገበታ አብረን የኖርናቸው ሰዎች እንኳን ስንለያይ በጣም እንትን እንላለን። አደለም 11 ዓመት ሙሉ ማለት ነው። ትንሽ ቀን እንኳን አብራችሁ የቆያችሁት ሰው የሆነ ሲለያችሁ በጣም ይከብዳል። አደለም እንዲሁ ልጇ እንኳን ባትሆን ማለት ነው። ግን እንዴት እንዴት ማለት እኔ ሴትዮ ጤነኛ ናት፣ አይምሮ ይሰራል ብዬ አላምንም። ወይም ደግሞ ልጇ አይደለችም ወይም ደግሞ ይች እናትየዋ የአይምሮ የሃይምሮ በሽተኛ ናት፣ ወይም ራሷ ናት አቅም ብዬ ነው ማምነው እንጂ፣ እውነት የወለደቻትን ልጅ እውነት የአብራኳን ክፋይ እንደዚህ ታደርጋለች ብዬ አላምንም። እናንተ ምን ትላላችሁ? እውነት እንደዚህ እንደዚህ የሚያደርግ እናት አለ? ትክክል፣ ልጇ ናት ብላችሁ ታምናላችሁ ማለት ከእናትና ከአባት ማለት በጣም ብዙ ፈተና። ያው እናትና አባት ሲወልዱ ማለት ይለያያል። እናት ብዙ መከራዋን አይታ ነው የምትወልድ አይደለ? እንዴት እንደዚህ መከራ ያየችባትን ልጅ እንዴት ፈቅዳ ልትገላት ቻለች? የእውነት በጣም ነው ያዘንኩት። እግዚአብሔር ይመስገን ፍርድ ተሰጥቷቸዋል። በእርግጥ የሞት ፍርድ፣ እሷ የቀመሰቻትን ሞት ቀምሰው እንግዲህ ያው እንግዲህ የሞት ፍርድ ተፈርዶባቸዋል። ግን እንዴት ማለት እኔ ሰውየው መድፈሩ ሳይቀር እንደዛ ማድረጉ ሳይቀር የአስራ አንድ ዓመት ህፃን ልጅ እንደዛ ማድረጉ ሳይቀር ግን ተባብሮ መግደሉ እናትየው አብራ መተባበሯ እኔ በእውነት በጣም ነው እግዚአብሔር እንደ እውነት በጣም ነው የሚከብደው ማለት ነው። እና ብዙ መከራ ብዙ ስቃይ ብዙ ነገር አይተናል። ግን ደግሞ እንደዚህ አይነት ነገር ደግሞ እናት ልጇን ገደለች ተብሎ ደግሞ ያው እንግዲህ ለመጀመሪያ ጊዜ መስማታችን ነው ማለት ነው። ብዙ ነገር በሀገራችን ያልተደረገ ያልተሰራ ግፍ ያልተሰራ መከራ የለም። ግን ደግሞ ይሄኛው ደግሞ በጣም እውነት በጣም ነው እኔ የህፃናት ሞት በየጊዜው ነው የምንሰማው። ህፃናት መደፈር፣ የህፃናት ጥቃት በየጊዜው ነው የምንሰማው። እንደዚህ እናት ግን የባሏን ወንጀል ለመፈጸም ግን እናት እንደዚህ ጨክና ታደርጋለች? እውነት ማን ያምናል? እውነት እናቷ ልጁ አይደለችም ብዬ ነው እኔ በበኩል የማምነው ማለት ነው። እና እንግዲህ እንደዚህ ካልኳችሁ ዘንዳ ደግሞ ወደ ሌላኛው እውነት፣ ይህኛውን ለማውራት እንኳን በጣም ይከብዳል፣ በጣም ይዘገንናል ማለት ነው። እና ግን እንዲሁ በቃ ሳይ በጣም አዝኝ፣ በጣም ነው እውነት ያዘንኩት። ቪዲዮውንስ ብታዩ እውነት፣ ቪዲዮን ካያችሁት አይታችኋል፣ ብዙዎቻችሁ አይታችኋል ብዬ አምናለሁ ማለት ነው። እና እንደዚህ አይነት እናት ስንት ደጋጎች እናት ራት ተርበው ተጠምተው ልጆቻቸውን የሚያሳድጉ ብዙ መከራ ብዙ መስዋዕትነት ከፍለው ትልቅ ደረጃ ያደረሱ እናት እውነት አንዴ አስታወሳችሁ ከሆነ በሶሻል ሚዲያ እውነት እኔ አስር የሴትዮ ናት ያሳየች ማለት ነው። ሰላሳ ዓመት አረብ ሀገር ሰርታ ልጇን እያስተማረች ፓይለንት አድርጋ በዜና ሁሉ መነጋገሪያ ሆነ፣ አረቦች ሁሉ ምናምን መነጋገሪያ አድርገዋት። እንደዚህ አይነት ጀግና እናት እንደዚ አይነት እናቶች ባሉበት ሀገራችን እንደዚህ አይነት ደግሞ ክፉ አረመኔ የእናት ስመ እናት ያሉ ደግሞ ብዙ እንግዲህ ይኖራሉ። እውነት ብቻ እግዚአብሔር አምላክ እግዚአብሔር አምላክ ይቅር ይበላቸው። በእውነት በጣም ነው የሚያሳዝነው። ሌላ ደግሞ ሌላ ደግሞ ያየሁት በጣም ደስ ይላል። ይበረታት እውነት ይቀጥል ብዬ ነው የማውነው ይህን እንኳን እንግዲህ በአዲስ አበባ ወደ 38 የሚደርሱ ሆቴሎች እና ስጋ ቤቶች እንደዚህ አጭር ቀሚስ ከጉልበታቸው በላይ ለብሰው አስለብሰው የሚያስተን የሚያስለብሱ አስተናጋጆችን እንዲቀጡ በመጀመሪያ በጽሁፍ ማስጠንቀቂያ እንደደረሷቸው እና ድጋሚ ደግሞ ያንን ማስጠንቀቂያውን ተግባራዊ ካላደረጉ የ50 ሺህ ብር ቅጣት እና እንዲሁም ከባድ ቅጣት እንደሚቀጡ አንድ ዜና አይቼ ደስ ብሎኛል። የእውነት አንዳንድ ቦታ ላይ ማለት ነው፣ አንዳንድ ሆቴሎች። የእውነት እኔ በአስተናጋጆቹ አልፈርድም፣ ምክንያቱም አስተናጋጆቹ የቤቱን ስታንዳርድ ጠብቀው የቤቱን ሕግና ስርዓት ጠብቀው ነው የሚሰሩ። አንዳንድ ሆቴል እውነት የፈለጋችሁትን ልብስ ለብሳችሁ መስራት አትችሉም። ራሱን የቻለ የደንብ ልብስ አለ። አንዳንድ ደግሞ ኖርማል ልብስም ሆኖ ከጉልበታችሁ በላይ የግድ ቤቱ ሰዎች እነ ባለሆቴሉ ባለቤቶቹ እንደዛ ካለበሱ ማያሰሩ አሉ። እውነት ይቀጡ ብዬ ነው ደስ ይላል። የእውነት ቢበረታታ የባህልና ቱሪዝም ዋና ዳይሬክተር ተናግረዋል ተብሎ ዜናዎች በጣም ነው ደስ ያለኝ። እውነት እንደዚህ የሚያደርጉ ሆቴሎች በእርግጥ አንዳንድ ከስተምር ለራሱ ማለት ነው። አንዳንድ ከስተምር እንደዛ የልጆቹን እነኛ የወይተሮቹን እንደዛ ገላቸውን ለሚያዩ እንደዚህ ማለት እንደዚህ ባታቸውን ምናቸውን ለማዩ የሚመጡ ሆን ብለው የሚመጡ ከስተምሮች አሉ። በእርግጥ ይሄ ሀቅ ነው ማለት ነው ግን አንዳንዴ ደግሞ እንደዚህ ከባህላችን የወጣ ከባህላችን በሃይማኖቱ በባህልም የወጣ ያፈነገጠ አለባበስ አለ። በእውነት አንዳንድ ሴቶች አማረብን ብለው ደግሞ ሰለጠንም ብለው ደግሞ ሰለጠኑ ብለው ስልጠናነት ነው ብዬ አላምንም። ይሄ መሰይጠን ነው እንጂ እና ከጉልበታቸው በላይ አሁን ምን ሊሆን ብለው እንደዛ የሚለብሱ የእውነት እና እንደዛ ያው እንግዲህ ከምስሉ ላይ እንደምታዩት እንደዛ አይነት አለባበስ የሚለብሱ እህቶች አሉ ማለት እንደዚህ በኖርማል ላይፋቸው ለራሱ ማለት ነው። ማለት አማረብን ተዋብን በቃ ዘንጠናል ምናምን ብለውን አሁን በእነሱ ቤት ግን፣ እንደዚህ አይነት ዝነጣ የእውነት አንድም ሰውን ለማሳሳት ሰውን ለማሰናከል እውነት አለባበሳችን እኛ ሴቶች ከዚህ ስራ ውጭ እኔ በእነኝህ በዊተሮቹ አልፈርድ ምክንያቱም ልበሱ የተባሉትን ነው የሚለብስ የሚለብሱ የሆቴሉ ህግ የቤቱ ህግ ነው የደንብ ልብስ ሆኖ ለራሱ ከጉልበታቸው ከጉልበታቸው ትንሽ ከፍ ያለች ጭራሽ እንደዛ አይነት ካለበሳችሁ ማስተናገዳችሁሉም መስራታችሁሉም የቤታችን ህግ እንደዚህ ነው ተብሎ ያለበት ሆቴል አለ ማለት ነው እና ለሴቶቻችን ወንዶች እንኳን ያው ግድ ነው የሚከሱ ውጭ ሌላ አይለብሱም። ግን ለሴቱ ቶቻችን ግን በቃ እንደዚህ ጀሮ ጌጥም ተጠቅሷል። በሆነ ጀሮ ጌጥም ከጀሮ ጌጥ ውጭ ሌላ ሌላ አካላቸውን የሚበሳሱ ሴቶችም እንደዛ ተደርጎ ሲያስተናግዱ የተገኙ በጣም ከባድ ቅጣት ይቀጣሉ፣ ቤቱ ይቀጣል ተብሎ ዜናው ላይ ሁሉ ተጠቅሷል ማለት ነው ይሄ ከጆሮ ጌጥ ውጭ ሌላ ቦታ አሁን አንዳንድ ቦታ አፍንጫቸውን የሚበሰዋሉ ምላሳቸውን፣ ከንፈራቸውን ማርያምን፣ እንደዚህ እንደዚ አይነት ላ አሪ አይቻለሁ ፎቶ ላይ ማለት ነው። እና እውነት አሁን ይሄ የኛ ባህል ነው ወይ? የኛ ባህል ነው ወይ? እኛ ባህላችንም አይደለም እንደዚህ አይነት አለባበስ፣ እንደዚህ አይነት መበሳሳት ለራሱ በኛ አይፈቀድም። የእውነት እንደዚህ ማለት ባህላችንም፣ በኛ በራሳችን በሃይማኖታችን ለራሱ እንደዚህ አይነት ነገር አይፈቀድም። እንደዚህ ማተብ አድርገው እንደዚህ የሚያደርጉ አሉ። እና ይሄ ነገር ይበረታታ፣ ይቀጡ፣ ይታሸግ ቤቱ የእውነት እንደዚህ የሚያስደርጉ ሆቴሎች። ምን አለ ስርዓት ለብሰው በስርዓት ቢያስተናግዱ ብዬ እኔ በበኩሌ ደስ ይላል። እውነት ይቀጥል፣ ይበረታታ፣ የእውነት ይሆን ማለት ነው። ግን ይሄንን ህጉንም እንደዚህ ይሄ አዋጅ ከታወጀበት ቀን ከታወጀበት ጊዜ ጀምሮ ያነነኛ ሆቴሎች ካደረጉ ከባድ ቅጣት እንደሚቀጡ እንግዲህ በዛ በአንቀጽ ምናምን ተጠቅሶ እንትን ብሏል ማለት ነው፣ ተጽፏል። እንግዲህ ተግብሩት፣ ተግባራዊ ያድርጉት። በእውነት አሪፍ ነው። እንዴት ስርዓት ለብሰው ቢያስተናግዱ ቢፈቅዱ፣ እንደ የፈለጉት ልብስ ማለት ቢያንስ እንኳን እንደዚህ እርቃናቸውን እስከመሆን ሳይሆን ከጉልበታቸው ትንሽ ዝቅ ያለ ቢለብሱ ምን ችግር አለው? ምንድነው ችግሩ? ግን ማለት እንደዚህ በሆቴሎች ላይ እንደዚህ ማለት በአለባበሱ ዙሪያ በጣም ከባድ ነው። ያው እንደነገርኳቸው የከስተምሩም እንደዛ የሚፈልግ አለ። ያው እንግዲህ ሆቴል ላይ በጣም ብዙ ብዙ ነገር አለ። ግን ያው እንግዲህ ይሄ አለባበሱ ቢስተካከል በጣም አሪፍ ነው፣ በጣም ቆንጆ ነው። ከዚህ ውጭ ከዚህ ከስራ በግድ ተገደው ከሚያደርጉት ውጭ ግን እናንተ እንደዚህ አለባበሳችሁን እንደዚህ እርቃናችሁን የምትሄዱ እህቶቻችን በእውነት ይቅርባችሁ። ስርዓት ያለው ልብስ ብትለብሱ ምን ችግር አለው? ብንለብስ ማለት ነው እንግዲህ በማወቅም ባለማወቅም ሁላችንም አድርገን ነው ሊሆን ይችላል። ግን ከዚህ በኋላ ግን በእውነት ብናቆም አሪፍ ነው ብዬ አምናለሁ። ለራሴ ማለት ነው እንግዲህ ይህ እናንተ እንዴት ታዩታላችሁ? እንዴት ትመለከቱታ አላችሁ ይህንን ዜና ማለት ነው ደስ ይላል ይበረታታ ብዬ ነው ማምለው። እንግዲህ ቱሪስት ማለት እኛ እንደ በቃ እንደ ምዕራባውያን አለባበስ ከሆነ ምራ አንዳንድ ወንዶች ደግሞ ማለት ነው እንደዚህ ሱሪያቸውን ይሄ ኧረ፣ ወይኔ እያስቀኛለን አንዳንዴ ማለት ነው ይሄ ሱሪያቸውን ዝቅ አድርገው የሚሄዱ ወንዶችም አለ። ይሄ ግን ትርጉሙ ሌላ ነው። የእውነት ትርጉሙ ሌላ ነው። ትርጉሙ የሆነ ሌላ ነው። ወደ ሌላ ትርጉም ነው ይሄ የዚህ ሱሪ ዝቅ አድርጎ የመልበስ ማለት ነው የወንዶቹ። እና እናንተ አስተካክሉ፣ እናንተ ሴቶችም እናስተካክል እላለሁ ራሴን ማካትቼ። እና እንደዚህ አታደርጉ አደርጉ፣ ሆቴሎቹም ይዘጉ፣ የውነት ደግፉ እናንተ እናንተ ይህን ሀሳብ አስተያየታቸውም በኮሜንት አሳውቁኝ ማለት ነው። የሚስተካከል ነገር ካለ የሚጨመር የሚቀነስ ነገር ካለ በኮሜንት አሳውቁኝ እታረማለሁ። ማለት ነው እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ እንዲሁም ደግሞ ሼር በማድረግ ቻናሌን አበረታቱኝ፣ ደግፉኝ እላችኋለሁ። እንግዲህ በሌላ አዲስ ቪዲዮ በሌላ ስራ እስከምንገናኝ መልካም ቆይታ። መልካም ምሽት፣ ሰላም ዋሉ። ባይ ባይ።